ሰዓትን ታው ለጊዜ ምንም ማይሰራለህ። እንደዚህ ሊቀይርሽ የቻለው ነገር ምንድነው? እሺ ከዛም በኋላ ግድ ገባሃል። እሺ እያው ከፍተክ ያው ጉድህን ከፍተክ ያው ሰማይ ደለ ከኔ ጋር ከማውራትክ በፊት መጀመሪያ ይሄንን ያው ዝም ብዬ እንደማላውራ ነግሬካለሁ። ዝም ብዬ አፊና አላበላሽው ይጠይቃል እና፣ ለመጨረሻ ጊዜ ሄዳለች። አትመለስም፣ አልኩሽ። አይመለከተኝም። ስለ እሷ እያወራሁ አይደለም። ሌላ ምን፣ ስለ እሷ አይደለም ማወራ። ማነክ? አንተ ማነክ? እስቲ ማንነትህን ግልጽ አድርግልኝ። ማነክ? ምን እየሆንሽ ነው? ማንነቴ ምን? ስለኔ ስሜት የማትጨነቀው ቀና ብላ አነግረኝ። ቀና ብለህ ለሁሉም ነገር መልስ ትሰጠኛለህ ለእያንዳንዱ ነገር መልስ ስጠኝ ምን መልስልሽ ነገር ምን ማለት ነው እሺ ይሄ ምንድን ነው ለምንድን ነው ደግሞ ነው ማታናገረኝ ቀኙን ተሳስቤ አንተን በመልመዴ ወዲያ

ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም። ያው እንዴት ብዬ እንደምነግራችሁ አላቅም። በጣም በሚያስጠላ ነገር ነው ዛሬ የመጡት። ማለት እኔም ሁላችንም እየጠበቅን ያለ ነገር አለ፣ ማለትም የእኔና የማርኪን ሰላም ሁላችሁም እየጠበቃችሁ ነው ያላችሁት፣ ከእኔም ጭምር። ምክንያቱም እኔ ከእሱ ጋር እንደዚህ መሆን አልፈልግም፣ በእንደዚህ ሁኔታ መቀጠልም አልፈልግም ጭራሽ ማለት ነው። ግን የሆነ አንዱ ችግር አበቃ ስትሉ ሌላ ችግር ይጨምራል። ኢቭን የሆነ የሚያስጠላው ነገር ሶስተኛው ግን በጣም ነው የሚያስጠላው። በህይወታችሁ በምንም ነገር ልትጣሉ ትችላላችሁ፣ ግን እርስ በርስ ሲሆን በጣም ደስ ይላል። ግን የሆነ ሌላ ሰው ገብቶ ህይወታችሁን ሲበጠበጥ ኢቭን ባላወቃችሁት ሆነ ባወቃችሁት ነገር ሆኖ ቢበጠበጥ ኖርማል ነገር ነው፣ ግን ባላወቃችሁት ነገር ሲሆን በጣም ነው የሚያስጠላው። ሶ የሆነ አንዱ አለፈ ብዬ አንደኛውን ነገር ተገላገልኩት ብዬ ሳልጨርስ ሌላ ነገር ተፈጠረ ማለት መናገር ይኖርብኝ አይኖርብኝ አላቅም። ግን ያው መናገር አለብኝ ብዬ ስላሰብኩ ነው። ምክንያቱም የሆነ አንድ ነገር እኔ ጋር ብቻ ሆኖ እንዲቆይ አልፈልግም። ባለቤቱ ማወቅ አለበት። እኔ ግን በቃ የሆነ የሰው ልጅ አይታወቅም የሚባለው በጣም የምር ነው የእውነት የምር ነው። ማለት ሰውን አቋላ ይባል የፈለገ የራሳችሁም ሰው ይሁን አውቃለሁ ማለት እዚያ በስ ነው። ምክንያቱም እኔ አሁን ኢቭን እንደዚህ አይነት ነገር ስል እሷ አያደርጎም እሷ አይሆንም። አዎ እኔም እንደዛ ብል በጣም ደስ ይለኛል። አያደርጎም እሷ አይደለም ብል የምደሰትበት ነገር ነው። ግን የሆነ በማይሆን ነገር ተመጣብ፣ በቃ ማስረጃ ባለው ነገር ትክክለኛ በሆነ ነገር። ግን በቃ ከዚህ በፊት የሰራውትን ስህተት ድጋሚ መስራት አልፈልግም። እሱን ሳልጠየቀው እሱን ሳላናግረው የሆነ ውሳኔ ውስጥ መግባት አልፈለግም። ምክንያቱም ከባለቤት ውጭ ማንም ሰው አያውቅም። ግን እሱን ከነገርኩት በኋላ እንዴት ብዬ እንደምነግራቸው አላውቅም። ምክንያቱም አያደርጎውም ብዬ ይተማመንበታለው። ያደርገዋል አልልም። ግን ደግሞ የሆነ ሆነ በቃ ብቻ፣ እኔ የምፈልገው አንድ ነገር ከሱ እውነት መስማት ነው። ይህን ነገር እንዳደረገው እንዳላደረገው። ኢቨን ሳወራ መሆን እኔ እንጃ ማልቀስ አልፈልግም። ግን የሆነ ብሶት ወዳችሁ ውስጥ ሲኖር የሚሰማችሁ ነገር የለ፣ ሳልፈልግ ሆድ እያባሰኝ ነው። ምክንያቱም በማይመጣ ሱን የመጣብኝ እኔ እንጃ። እኔ እሱ እንደዚህ ያደርጋል ብዬ ጭራሽ አላስብም። እንደዚህ ይሆናል እኔ እንጃ። ቃል ነው የሚያጥረኝ። ምክንያቱም ምን ስለሱ ከዚህ በፊት ብዙ ነገሮችን አውርቻለሁ። እሱ በዚህ እሱ በዛ በጣም ብዙ ነገሮችን አውርቻለሁ ማለት ነው በቃ። ግን ደግሞ እኔ ከልቤ ልቤን የሰጠሁት አምነው አለው ያልኩት ሰው በአንዴ ሲላወጥ ግራ ገባኝ። በቃ አላቅም። ልቤኑ ላይ እያሳመመኝ ነው። ምክንያቱም በአንዱ ቁስልሽ ይሄ ነገር እንዴትም ብዬ ልለፈው ስል ሌላ ነገር ሲጨመርብኝ በቃ አስጠላኝ። ፈተና በዛብኝ። በቃ አላቅም። እኔ እንጃ አሁን ላይ ምን ማሰብ እንዳለብኝ እንዴት መሆን እንዳለብኝ ሁሉ አላቅም። ምክንያቱም በቃ እንዴት ልበላችሁ ስሜቴ ሁሉ አልገባኝም። የማደርገው ነገር ልክ ነው ወይ ልክ አይደለም የሚለው ነገር አልመጣልኝም። ምክንያቱም እኔ እንጃ ከሱ እንደዚህ አይነት ነገር አይጠበቅም። ኢቭን ይጠበቃል ተብሎ አይታሰብም። ምክንያቱም ማርኬ እንደዚህ ነው፣ ሁላችንም የምንተማመንበት ሰው ነው። ግን አሁን ላይ እንጃ እንዴት እንደምነግራችሁ ማላቅም። በዚህ ሰሞን በጣም እያሳዘነኝ ነው ያለው። በቃ አንዱን ነገር እንለፈው ብዬ ሳልጨርሰው ስቀር ሌላ ነገር እየመጣ ነው ያለው። በቃ ማለት ለምን በዚህ ልክ እኛ ላይ እኛ ላይ እንዳልን ደግሞ ጥፋተኛው ራሱ ባለቤቱ ሆኖ እኔ ምንም ማድረግ እየቻልኩ አይደለም። በቃ በቃ የማይሆን ነገር ውስጥ ሲገባ በቃ ቃል እንዲያሳጣኝ ምክንያቱም በቃ እኔ እሱ እንደዚ ያደርጋል ሁሌ እኔ ለሱ መሟገት በቃ እያስጠላኝ ነው ያለው። ኢቨን ከራሴ ጋር ከማንም ጋር አይደለም ከራሴ ጋር መሟገትለት ነገር በጣም እየከበደኝ እየደበረኝ ነው ያለው። ምክንያቱም በቃ ከራሴ ጋር ማይሆን ግጭት ውስጥ እያገባውን እሱ አይደለም እሱ እንደዚያ ያደረገም በቃ እሱ ንጹህ ነው እሱ እንደዚህ ግን በቃ አላቅም እየከበደኝ ነው አንዳንዴ ለማንም ሰው ይሁን መከራከር ይከብዳቸዋል በቃ እማት ከራከሩለት ጊዜ ይመጣል አሁን ላይ ደግሞ እኔ እሱ ትክክል ነው እውነት አለው ብዬ ላምን አልቻልኩም እንግዲህ በቃ በቃ እንዲህ ሆነ በአይናችሁ ያያችሁት ትክክለኛ የሆነ ነገር ሲሆን እኔ ምንም ማድረግ አልቻልኩም ኢቨን ደግሞ በአንዴ ለውሳኔ መቸኩል አልፈልግም። ከሱ ጋር አዎ ፍቅረ ኛሞቾች ከሆንን ትንሽ ጊዜ ቢሆነንም አብሬ ኮንኩኝ ግን አመታትን አስቆጥር ያለው ብዙ ነገሮችን አሳልፈናል። በቃ ከሱ ጋር ብዙ ነገሮችን አሳልፈናል፣ ደስታ፣ ሳቅ፣ በጣም ብዙ ነገሮችን። ግን ደሞ አሁን ላይ በቀላል ከሱ ጋር መጣላትን ኢቨን መለየት የሚለውን ነገር ማሰብ አልፈልግም። በቃ እንገቱም እኔ እንጃ እንደሰነሳው በህይወት ያገኛለሁ ብዬ አላስብም። በቃ ምክንያቱም የሆነ የተለየ ሰው ነው ብዬ የማስበው እሱ። ስለሱ አውሪ ስባል እማወራቸው በጣም ብዙ ነገሮች አሉ፣ የሳልኳቸው ነገሮች አሉ። ግን ይህ ነገር ትክክል እንዳልሆነ እያየውበት ነው ያለውት። በቃ ማለት ምን አይነት ሰው ነ፣ እንዲመልስልኝ የምፈልገው ምን አይነት ሰው ነው? በቃ ለምን ይሄን ያህል ስመደበቅ አስፈለገ? ምክንያቱም ነገሮችን በግልጽ መናገር ይችላል እኔ ማስረዳት ይችላል። ግን ደግሞ ለምን ደበከኝ? በቃ እኔ ማወቅ የምፈልገው ምንም ነገር ሊቀር ይችላል። እኔ እናንተ መለየትም ካለብን እንለያያለን። ግን እውነቱን ሳላውቅ ካንተ ጋር መለየት አልፈልግም፣ ምክንያቱም ያደረግከውን ነገር በአካል መስማት እፈልጋለሁ። ማለት በቃ እኔ ኢቭን እየከበደኝ እየተሰማኝ ያለው ነገር ከዚችኛ ጋር ቢሆን እሺ ይላለው ግን የአንድችኛን ችግር ሳልጨርስ ድጋሚ ሌላ ሰው መምጣቱ በጣም የሚያስጠላ፣ ምክንያቱም ያየሁት ነገር የተላከልኝ ነገር በጣም የሚያስጠላና እንዲሆነ እንድረበሽ እንድጎዳ ያደረገኝ ነገር ነውና፣ በቃ ዛሬ ሁሉ ነገር ይለይለታል። በቃ ምክንያቱም እኔ በዚህ ሁኔታ በተረበሸ ራሴ ብቻ ይዤው እያስመሰልኩ ከእሱ ጋር መቀጠል አልፈልግም። መናገር ያለበትን ነገር መናገር ይችላል ወይ? እንዴት ነው አንዱን ሳይጨርስ፣ የአንዱን ችግሩን ሳይጨርስ ሌላ ነገር ውስጥ መግባት የሚችለው? ብቻ በቃ ቤተሰብ እኔ አላቅም። ሁሉም ነገር ማብቃትም ካለበት መቀጠልም ካለበት ዛሬ ሁሉ ነገር እንዲቋጭ ነው የምፈልገው። ያው ምክንያቱም እኔ እንደዚህ መሆን አልፈልግም። በቃ ኢቭን እንደዚህ ሆኜ ራሴን መስበር አልፈልግም። በቃ ምክንያቱም ምንም እንደዚሁ ነው። ደስተኛ መሆንበትን ነገር መፍጠር ነው እንጂ የምፈልገው፣ ሁሌ እያዘን ሁሌ እየተከፋ መምጣት አልፈልግም። እና ዳዊ ለታለው ቤተሰብ እንጠብቀዋለን።

አልቀሰሽም? አላለቀስኩም እኮ ይኸውልሽ፣ ቀልተዋል። ምን ሆነሽ ነው? ነፋስ ምናምን ነገር ነክቶኝ ነው። የተፈጠረ ነገር አለ? አዎ፣ ለአንድ ነገር ላዋራክ ነው የመጣሁት። ማለት ኬት እንደምጀምርለት አላውቅም። እንደት እኔ ከማላውቀው ነገር ሌላ የተፈጠረ ነገር አለ ወይስ አሁንም በዛ ጉዳይ ቢሆን በጣም ደስ ይለኝ ነበር። ልንገርክ ዛሬ እኔ ነኝ አይደል ደውዬ የጠረውክ ብን አንተን መጥራቱን ላስ አልፈልግ ነው የጠረውክ ማለት ነው። እኔ መጨቃጨቁ ከእሷ ጋር ከእሱ ጋር ምናም ማለቱን አልፈልግም። ባሄደለ በጣም ያስጠላኝ ነገር ነው ማለት ሆነ ኬት እንደማወራለ ካላቅም አንደኛ ምን አይነት ሰውን ማለም በጣም የሆነ እያስጠላኝን ያለው ማለት ማነ እንደት መልስ ፈልግልን አሁን፣ እምጠይቂ ማንነቴን አታውቂም ማለት ነው። እስ ባ ውቅ ነው አውቅ ካለ ብዬሽ ነበር የማስበው እንደሆንክ ነበር የማስበው የተፈጠረውን ነገር ሙሉ ነገር ይኸውልሽ ጨርሻለሁ። አንደኛ ነገር ወደ መጣችበት ተመልሳለች። ከእሷ ጋር ያለኝን ነገር ጨርሻለሁ። ለመጨረሻ ጊዜ ትናንት አግኝቻታለሁ። ከእኔን ጋር ያላትን ነገር አቁማለች። እሱ ወደ ህይወታችን ዳግመኛ ላት መጣ ታሄዳለች። እሱ ነገር አይመለከተኝም። ገባ ሄደል እንዳልኩት ማለት ከእሱ ውጭ ሌላ። ታዲያ አንቺ እንደዚህ የሚያስለቅሽ ምንድን ነው? ማልቀሴ ምንም አይደለም፣ ቶ ማልቀስ ስለፈለግኩ ነው። እኔ ማልቀሴ አይደለም። እኔ የሚያናደደኝ ከአንተ ጋር ብሬ ሆኜ የፈጆትን ጊዜ ነው ካንተ ጋር ያቃጠልኩት ጊዜ በጣም እየቆጨኝ ያለው በጣም የሆነ በራሴ እንዳዝም በራሴ እንዳፍር እያደረገኝ ያለው ካንተ ጋር ብር የሆንኩት ነገር የሚያስለቅሰኝ ቁጭቴ ነው። ወይዘሮ ምንም ስነ ስርዓት የሚይዘው ነገር የለም። አንተ ለኔ ስነ ስርዓት ማስተማር የምትችል አይነሳው አይደለም ማለት ለንጋር አይደል? አንተ ለኔ ስነ ስርዓት ማስተማር? ኦኬ፣ እኔም ካንቺ ጋር ጊዜ እያጠፋው ነበር። ነው ነው እሱን እሱን እንደምን ይመስለኛል። ከእኔ ጋር ጊዜ ያባከንክ ነበር የሚመስለኝ እንዴት ነው ባንዴ ሁለት ከሁለት ሴት ጋር አብረህ መሆን የምትችለው? እኔ ያልጋባኝ ነገር በቃ እሱ ነው። እንዴት እሺ አልክበት። እኔ እኮ ሁለት ሴት ጋር አይደለም ከሶስት ሴት ጋር የሆንከው ምን ማለት ነው? እኔንም ስጨምረው ከሶስት ሴት ጋ ሆንከው ምን ማለት ነው? እኔ አይደለም ግራ እያጋባኝ ነው በ እንደ ሌላ ጊዜ ካለምንም ነገር ዝምብዬ መጨቃጨቅም አልፈልግም እኮ እምልህ ነገር ከሌለ ምንድን ነው። እንደዚህ ያለፈ ታሪኬ ነበረች። ሌላ ያለፈ ታሪክ የሄደበት ነገር የለም ማለት ነው። እርግጠኛ ሁን ባል። እኔ ድጋሜ ካንተ ጋር ችግር ውስጥ መግባት አልፈልግም። እኔ ካንተ ጋር አብሮ መቀጠል ከሌለብኝም አልቀጥልም። ህይወቴ እንድታበላሽ አልፈልግም ማለት ነው። እስከ ዛሬ ድረስ ያበላሸችው ነበር ነው እያበላሸው ነው። ለደበከኝ ነገራቶች ሁሉ ህይወቴ ነው ሁሉ ድብልቅልቁን እያወጣ አሁን ያለው ያለፈ ታሪኬ ነው። አንቺ ላይ ያለፈ እኔ ስንት ያለፈ ታሪኮች እስቲ ንገረኝ። ሌላ ያለፈ ታሪክ ምን አለ? ምንድነው እየተቀየርሽ ነው በጣም ልንገር፣ ያኔ መቀየር አይደለም ድጋሚ ኮን አይኔ ላት ትችላለ። አሁን እኔ ልንገር የመጨረሻ እድል ነው፣ ስማኝ እኔ ሳላናገረክ ጥዬ ምሄድ ስላልፈለግኩኝ ነው። ምንም ነገር ሳልልህ ጥዬ ምሄድ አልፈለግኩም። ምክንያቱም የተገናኘ ነው ባሪፍ ነገር ነው ዝም ብሎ መሰናበት አልፈለግኩም። ልሰናበት አይደለም ልለያየህም ጭምር ነው። ምክንያቱም ማወቅ የምፈልገው ነገር አለ መስማት የምፈልገው ነገር ስላለ ነው እንጂ ያገኘሁት ኢቭን ላይክም አልፈልግም። ከኔ ቀድመሽ የሰማሽውን ነገር ምንድን ነው ልትነግሪኝ? ፈቃደኛ ካልሆንሽ እኔ ምንድን ነው የምነግርሽ? እንዴት አይኖ፣ አይደለም ማርያምን፣ ምን አይነት ሰው ነው? ራስህን በምን መንገድ ነው እያየሁ ያለው? እንዴት ነው መደበቅ የቻልክበት? ካሜራ ይዘሽ እንደዚህ የራሴን እንድወቅስ ራሴን ይሆን ነገር እንዳደርግ፣ እሺ ምን እንዳደርግ ነው? እኔ የማውቀው ነገር እነሱ ማወቅ አለባቸው ነገር ብለሽኝ አይደለም? ማንም ያውቀዋል ማንነት አንቺ ተናግረሽኝ ብቻ ሳይሆን ማንም የሚያውቀው ማንነት ነው ያለኝ ከማንም በላይ ነበረ። ከማንም በላይ ነበረ። ሌላ የተፈጠረ ነገር አለ ወይ? በግልጽ ለምንድን ነው የማትናገሪው? ንገር። እኔ እድል እየሰጠውክ ነው። ማለት ምን ማለት? ኦኬ እድል እየሰጠሽ ነው በጣም እድል። ምንድነው? እሺ የተፈጠረው ነው ማለት ከአንተ አውጣው። የደበቅከው ህይወትህን ተናገር። አይ የምትል ከሆነ ደግሞ እኔ ሁሉ ነገር አወጣዋለሁ። እኔ ችግር የለብኝም። ገባህ አይደለ? ኦኬ እኔ የምር ነው የምልህ። አንተን ለማውራት ድፍረቱን ሁላ እንዴት እንዳጠራቀምኩኝ እኔ የማውቅ ማውቀው። ምክንያቱም በጣም ነው ልቤን የሰበርከው። በጣም ማለት ነው በማላልጠበቀው ሰው ከባሀይደላ አንተ እንደዚህ ታደርጋለህ ብዬ አንድ ቀን አስቤ አላውቅም። በጣም በጣም ሲበዛ ጭቅጭቅ ሲበዛ ሊያስጠላ ይችላል። እኔ አንተንም ጠልቼ ካለው ጭቅጭቅ አይደለም አንተንም ጠልቼ ካለው በጣም መከራከር ስትሆጂ ነገሮችን አክርረሽ አካብደሽ ነገሮች ቅርብ ጊዜ አይደለም። ይህ አንድ ወር በጣም እየተቀያየርሽ ነው። ነገሮችን አክርሮ መያዝ ነገሮችን በቃ ትታኝ የሚጨቃጨቅ ሰው የሚውድግ ሰው ነው። ቢገባ ሊያጣክ የማይፈልግ ሰው የሚጨቃጨቅ ሲቀጥል ደግሞ አንተ ሁሉ ነገርህን ኖርማል ነገር ነው። ሲምፕል ነገር ነው። የሆነ ነገር በጣም ቀላል ነገር ነው አይደለ? እኔ ግን ከአሁን በኋላ በእንደዚህ አይነት ነገር እንድትመጣ አልፈልግም። እኔ አንድን ቃል ደጋግሜ ለመጨረሻ ጊዜ ሄዳለች አትመለስም አልኩሽ። አይመለከተኝም። ስለ እሷ እያወራሁኝ አይደለም። ሌላ ምን የተፈጠረ ነገር አለ? ማንነትህን ግልጽ አድርግልኝ። ማንነት ማነህ እያልሽ ምን ምን እየሆንሽ ነው? የማላውቀው ሰው እየሆንክ ነው ያለኸው። አላቀከኝም። ኦኬ፣ አጠቂኝም። እጅህ መንካትም አልፈልግም። ሌላ ሰው በነካ እጅ እኔን እንድትነካ አልፈልግም። ሌላ ሰው በነካ ሰውነት እንድትነካኝ አልፈልግም። ማን ነህ ብለሽኝ እኔ እንድተዋወቅሽ ካልፈለግሽ ታዲያ ማንነት ይህን በምን ላሰብ? ልንገርህ፣ እኔ ማለት ነው ካንተ ተለይቼ ብቼን በጸጸት ለምን ነበር ያልጠየቅኩት እያልኩኝ የራሴ መውቀስ አልፈልግም። ኦኬ፣ ጠይቅኝ። ምንድን ጠይቅ? ጠየቅኩክ፣ እየጠየቅኩክ ነው አይደለም። ከእሷ ውጭ የደበኬን ሴት ማን ናት? የሚገባ ከሆነ መስማት የምትችል ከሆነ እየነገርኩክም እየጠየቅኩክም ያለሁት እሱን ነው። ማንነሽ? ይሽ፣ አንቺ ራስሽ ማንነሽ? እንደዚህ የተቀየርሽ ማለት ነው። እንግዲህ ያኔ ማንነትን ተው። ለዚህ ምንም ማይሰራለህ። እንደዚህ ሊቀይርሽ የቻለው ነገር ምንድነው? ይሄንን ያው እሺ፣ ከዛም በኋላ ግድ ገባሃል። እሺ ምንድነው? ይሄንን ያው ከፍተህ፣ ያው ጉድህን ከፍተህ፣ ያው ሰማ አይደለ። ከኔ ጋር ከማውራት በፊት መጀመሪያ ይሄንን ያው ዝም ብዬ እንደማላውራ ነግሬሃለሁ። ዝም ብዬ አፌን አላበላሽም። ምንድን ነው እኔ ነኝ እ እኔ ነኝ ኬት ያገኘሽው እኔ ነኝ ወይ ኬት ነው ያገኘሽው ምን አገባ ኬትስ ባገኘው እኔ የሚያሳስብ እኔ ኬት እንዳገኘሁት ነው ወይስ ደግሞ አንተ የተልከሰከስከው ነው እ የቱ ነው መቅደም ያለበት የቱ ነው የሚያገኘሽው ንገሪኝ መቅደም ያለበት ነገር የቱ ነው እኔ ኬት እንዳገኘሁት እ ማወቅ የፈለግከው እኔ ኬት እንዳገኘሁት ነው ወይስ አንተ እንደዚህ መሆን እንደዚህ አይደለህም ብዬ በድፍረት ማወራለህ። እንደዚህ ተለውጠ ሳይ አንተ አይደለህም ልብ ምን፣ አንተ ወንድምህ ነው ልብ ምን፣ እንድን የጠበቀው የማላውቀው ሰው ነው ማንነክሽ አንተ ማነ? ምን ማንነትን ያለ እንዴት ነው ማታስበው? እንዴት ነው ስለኔ ስሜት ማትጨነቀው? ምንን ባህሪን ያለ ቀና ብላ አነግረኝ ቀና ብለህ ለሁሉም ነገር መልስ ትሰጠኛለህ። ለእያንዳንዱ ነገር መልስ ስጠኝ። ምን ምን ማለት ነው? እሺ ይሄ ምንድን ነው? ኦኬ፣ ምንም ነገር አትልም። ችግር ገባህ አይደለም? ምን አይነት ሰው ነው ሻንታው? ለምንድን ነው ዝም ምትለው? መልስ ማትሰጠኝ ለምንድን ነው ለምን